የተከብራችሁና የተወዳችሁ የኢትዮን ቤተሰቦች ሰዎች እንደምናላችሁ ዜናችን ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደምጥ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለሁ። ኢትዮን ኒውስ ላይክና ሰብስክራይብ በማድረግ በሰብስክሪፕሽን ጋብዛለሁ። ቆዩ። የብልጽግና መንግስት የትግራይ ወታደራዊ አመራር የሆኑት ብርጋድ ጀነራል ምግበ ሃይሌ ፋኖን አደራጅተው ወጉኛለም። አገዛዙ የፋኖ ኃይሎች የከፈቱበትን የተቀናጀ ውጊያ ዘመቻ ለአንድነት በጀኔራል ምግበ ኃይል የተቀናጀ ነው ሲል ከሷል። ይህ ክስ አብይ በሰሜኑ ክፍል በድጋሜ ከዋት ጋር ውጊያ ለመጀመር ያለመ ነው ያለው ደግሞ ፖለቲከኛው ጃዋር መሐመድ ነው። ጃዋር የአማራ ፋኖ ኃይሎች አዲስ ከባድ ውጊያ ከፍተውበታል ያለ ሲሆን ለዚህም አብይ ለመጀመሪያ ጊዜ መካናይዝድ ጦሩን በአማራ ክልል እያሰማራ ይገኛል ብሏል። ጃዋር በኦሮሚያ ክልል ያለው ውጊያም ተባብሷን ያለ ሲሆን አሁን ላይ ሰራዊቱ አላማውን ስቶም በኦሮሚያና በአማራ ክልል ድንበር ላይ እየዋለለ ይገኛል ሲል ጽፏል። በዚህ ጉዳይ ላይ በዝርዝር ላያለ በአማራ ክልል የፋኖ ኃይሎች ዘመቻ ለአንድነት ተከትሎ በተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት እየተመዘገበ ውጊያው ቀጥሏል። በጎጃም ሸዋ፣ ወሎና ጎንደር ቀጠናዎች በቀጥለው በዚህ ውጊያም የፋኖ ኃይሎች የአገዛዝ ጦር ካምፖችን ከማጥቃትና ከተሞችን ከመቆጣጠር ባሻገር ከፍተኛ ወታደራዊ አመራሮችን በውጊያ መገደላቸውን አስታውቋል። ዘመቻው ጠናቅሮ ይቀጥላል ሲሉም ነው የተናገሩት። የፋኖም ኃይሎችም በዚህም ላይ ተጨማሪ አለ። የምክር ቤት አባሉ ያለ መከሰስ መብታቸው ሳይነሳም በአዳነቻ አብያ አስተዳደር መታሰራቸው ሰምቷል። በአዲስ አበባ ከተማ አስተዳደር የተለያዩ ሹመቶች ላይ ነበሩ የተባሉትና የአማራ ተወላጅ የሆኑት የምክር ቤት አባል የምክር ቤት አባልነታቸውና ያለ መከሰስ መብታቸው ሳይገደብ በአሁኑ ሰዓት ታስሯል ተብሏል። በዝርዝር አላይን አማርኛ የተሰኘው ሚዲያ በኢትዮጵያ ስራውን ሊያቆመውን ሰምተዋል። ባለቤቱ የአረቢ ምሬት የሆነውና አላይን አማርኛ በአብይ አህመድ አገዛዝ ግብዣ በአዲስ አበባ ቢሮውን ከፍቶች ስራ የቆየ ሲሆን ሰራተኞችን ለማሰናበትና ቢሮውን ለመዝጋት ተዘጋጅተዋል ተብሏል። ለምን የሚለውን በዝርዝር ያለን። ኤርትራ የኢትዮጵያ ፖለቲከኞች ከፊውዳል አተሳስብ አልተላቀቁም አለች። የሚያደርጉብኝ ትንኮሳና የሚገልጹት ፍላጎታቸው በሙሉ የፖለቲከኞችም ሆነ የምሁራን ከፊውዳል አሳስባቸው የመነጨ ነው ስትል ኤርትራ ከሳለች። በዚህም ላይ ተጨማሪ አለን። ተመልካቾቻችን ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩ። የብልጽግና መንግስት የትግራይ ወታደራዊ አመራር የሆኑት ብርጋዴ ጀኔራል ምግብ ኃይሌ ፋኖን አደራጅተው በተለያዩ ቦታዎች ወጉኛሉ። አገዛዙ የፋኖ ኃይሎች የከፈቱበትን የተቀናጀ ውጊያ ዘመቻ በአንድነት በጀኔራል ምግብ ኃይሌ የተቀናጀ ነው ብሏል። ይህ ክስ አብይን በሰሜኑ ክፍል በድጋሜ ከህዋት ጋር ውጊያ ለመጀመር ያለመና ለመቀስቀስ የተዘጋጀ መሆኑን ያሳያል ያሉት ደግሞ ፖለቲከኛው ጃዋር መሐመድ ናቸው። ጃዋር የአማራ ፋኖ ኃይሎች አዲስ ከባድ ውጊያ ከፍተዋል ያሉ ሲሆን ከሁለት ዓመታት በኋላ ለመጀመሪያ ጊዜ አብይ ተገዶ መካናይዝድ ጦሩን ለማሰማራት በቅቷል ብለዋል። ዛሬ የብልጽግና አገዛዝ ሚዲያዎች ከወትሮ የተለየ ዜናን በሰበር ዜናነት አሰራጭተዋል። ከሰሞኑ በአማራ ክልል ሁሉም ዞኖች የፋኖ ኃይሎች በከፍት የተቀናጀ ውጊያ ከፍተኛ ኪሳራ ያደረሰበት፣ አገዛዙም ውጊያውን ያቀናጀው የትግራይ ኃይሎች ወታደራዊ አመራር ነው ማለት ከሷል። አገዛዙ በብርጋዴር ጄኔራል ምግበ ኃይልና ግብረ አበሮቹ አደራጅነትና አይዞ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ አማራ ክልል የዞን ወረዳዎች ዞኖችና ወረዳዎች ትንኮሳ ተፈጽሞብኛል ማለት የገለጸ ሲሆን ይህንንም ሰበር ብሎ መግለጫ አውጥተዋል። አገዛዙ የፋኖ ኃይሎች ወደ አንድነት አምጥተው ተነኮሱኝ በማለት የከሳቸው ብርጋዴር ጀነራል ምግበ ኃይሉም እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት ማስገባት ያለምንም ወታደራዊ እውቀት፣ ወጣቱም ወደ ሰዓት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው ማለት ከሶታል። አገዛዙ በተለያዩ ቦታዎች የኢትዮጵያን ወጣቶች እየማገደም ራሳቸው ጀነራል ምግበ ኃይሉን እንኳን ከፌዴራል መንግስት ኃይል ጋር በትግራይ በገጠሙ ጊዜ በሺዎች የሚቆጠሩ እንደተገደሉ ሲናገር የነበረ ቢሆንም ይህንን አዙሮ ከሷቸዋል። ከዚህ በፊት በነበረው የትግራይ ጦርነት ጊዜ ብርጋዴር ጀነራል ምግበ ኃይሌን አገዛዙ ሶስት ጊዜ ገድያቸዋለሁ ብሎ ዜና የሰራ ሲሆን በተደጋጋሚ ሲያጣጥልና ሲሰድብ የነበረበትን ቋንቋና ሀሳብ ይዞም አሁን ላይ እንዳዲስ ተከስተዋል። ይህ የአገዛዙ ወቀሳ የአማራን ሰላም ፈላጊ ወጣት ለማስጨረስ ፋኖን እያዋጉ ነው ማለት ያቀረበ ሲሆን ባለፉት ሁለት ዓመታት ፋኖ በተለያዩ የአማራ ክልል አካባቢዎች በውጊያ የበላይነቱን ያረጋገጠ መሆኑን ግን ዘንግቷል። ጀነራል ምግበ በኃይለ ውጊያው ከብዶት የሸሸውን ወጣት ለምን ሸሸ በሚል ሰበብ በጅምላ የመረሸን ልምድ ያለውና ያለ እውቀት የትግራይ ወጣት ደም ሲመጥ የቆየ መሆኑን ሳያንሰው አሁን ላይም በሞኙ የጽንፈኛ መሪዎች ነንባዮች አማካኝነት የሰላም ፈላጊ የአማራ ወጣት ሕይወት ለመቅጠፍ እንቅስቃሴ የጀመረ መሆኑን አውቅ ያለው ማለት የፊልድ ማርሻል ብርሃኑ ጁላ መስሪያ ቤት እሮሮውንና ምክሩን ለአማራ ህዝብ አሰምቷል። ባለፈው ጊዜ በነበረው የሰሜን ጦርነት በመቶ ሺዎች የሚቆጠሩ የትግራይ ወጣቶችን እየረሸንና እያስረ የፈጀ የጥቁር ታሪክ ጸሐፊውነት ሳያንሰው አሁን ላይ መሰል ድርጊት ለመፈጸም እየተንቀሳቀሰ ነው ማለት ጀኔራል ምግበ ኃይልን ከሷል። ብልጽግና ብርጋዴ ጀኔራል ምግበ ኃይሌም ምዕራብ ትግራይን ለማስመለስ ተንቀሳቅሰዋል ብሎ የሚከስ ሲሆን፣ አዙሮ ደግሞ የአማራ ፋኖም እየረዱ ነው ማለት ከሷቸዋል። ከዚህም በተጨማሪ በኢህአዴግ ጊዜ ዘራፊ ነበሩ ማለት አሁን ላይ የከሳቸው ሲሆን ሀብት አካብተዋል፣ ህንፃ ገንብተዋል ማለት በምርመራ ሳይሆን በሶሻል ሚዲያ ሲወራባቸው ሰምቻለሁ ብሎም የአገዛዙ ፊልድ ማርሻል የሚመሩት ቢሮ የሶሻል ሚዲያን ሀሜትና ሀሳብ አስፍሯል። አልሞና አስቦ መስራት የማይችለው ነገር ግን አስቦና አቅዶ ጦርነትን የሚቀሰቅሰውና ጸብን በየቦታ የሚያደርሰው የብልጽግና መንግስት ጀኔራል ምግበ ኃይሌ የፋኖ ኃይሎችን በዘመቻ አንድነት አደራጅተው አስፈጇቸው ማለትም ይከሳል። ጀኔራል ምግበ ኃይለ የፋኖ አባላትን ሲያስጨርሱ ነው የሚለው አገዛዙ በመግለጫው ላይ። ዞር ብሎ ደግሞ ምግበ ኃይለ የፕሪቶሪያውን ስምነት ሊንድ ነው ማለትም ይወነጅላቸዋል። አገዛዙ በምግበ ኃይለ የፕሪቶሪያው ስምነት እንዲፈርስ፣ እንዳይሳካ ከፍተኛ ጥረት እየተደረገ ይገኛል ካለ በኋላ በጊዜ አስተራሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ማለት በመግለጫው ጽሁፍ ላይ ያሰፈረ ሲሆን ዘመቻ አንድነት በሚል ስያሜ ጽንፈኛው ፋኖን አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል ማለት አቅጣጫና አድራሻ የሌለውን ሀተት አስፍሯል። አገዛዙ ብርጋዴር ጀኔራል ምግበ ኃይሉ አደራጅተው ወጉኝ በማለት የውጊያ ቦታዎችን በተለያዩ ቦታዎች ተገኝተው ወግተዋል ይላል። በዚህም አንድ የሆኑት ምግበም በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበ ኃይሉና ተላላቂ ጽንፈኞች በምግበ መሪነት ወግተውኛል ማለት ይከሳል። ይህንን ጉዳይ አስመልክቶ ሀሳባቸውን በማህበራዊ ገጻቸው ያሰፈሩት ፖለቲከኛው ጃዋር መሐመድ አገዛዙ ከሁለት ዓመታት ውጊያ በኋላ የፋኖ ኃይሎች የከፈቱበትን ዘመቻ አንድነት ውጊያ መቋቋም አቅቶት የሜካናይዝድ ኃይሉን ወደ አማራ ክልል እያስገባ ነው ብለዋል። ጃዋር አብይ በፓርላማ ተገኝቶ በሰሜን ጦርነት እንደማይነሳ ካወራ በኋላ በበርካታ ቦታዎች በአገሪቱ በተለይም በአማራና በኦሮሚያ ክልል ከባድ ውጊያ እየተደረገ ይገኛል ብለዋል። በአሁኑ ሰዓት በኦሮሚያና በአማራ ክልል ከባድ ውጊያ ተቀስቅሷል ያለው ጀዋር መሐመድ የኦሮሞ ነጻነት ጦር በምዕራብ አርሲ እና በአረርጌ ዞንም ጦሩ አዲስ ውጊያ ከፍቷል ብለዋል። በአማራ ክልል የተቀናጀ ውጊያ ፋኖ ውጆ ከፍቷል ያለው ጀዋር መሐመድ ውጊያው በሁሉም የክልሉ ዞኖች የተከፈተ ነው ያለ ሲሆን፣ አብይ ሜካናዲዝ ጦሩን ከሁለት ዓመት ውጊያ በኋላ ወደ አማራ ክልል እንዲያስገባ አስገድቶታል ብለዋል። ጀዋር ዛሬ ያገዛዙ ብሔራዊ ጦር ታዋቂውን የትግራይ ወታደራዊ መሪ ብርጋዴር ጄኔራል ምግበ ሀይልን የፋኖ ውጊያ ማስተባበር የከሰሰው በትግራይና በአብይ ኃይሎች መካከል እንደ አዲስ ውጊያ እንደሚቀሰቀስ አመላካች ነው ብሏል። አገዛዙ ፋኖን ኤርትራ ረዳችው እና አስታጠቀችው ከሚለወቀ ሳውና ክሱም ወደ ትግራይ ኃይሎች መዘሩ በግልጽ ያሳየበት ነው የሚለው ጃዋር መሐመድ አብይ በፓርላማ ጦሩን ጠንካራና የማይደፈር እንደሆነ ቢናገርም የሚይዙት የሚጨብጡት አጥተው የጦሩ አመራሮችና ሰራዊቱ በአማራና በኦሮሚያ ክልል መካከል ሰፍረው እየዋለሉ እየተገደሉም ይገኛሉ ብለዋል። ጀዋር አሁን ላይ የአብይ ጦር የሚያዋጋውና የሚያንቀሳቅሰው ስትራቴጂካዊ መሪ ማጣቱን ከወታደራዊ ኮማንደሮች አረጋግጫለ ያለ ሲሆን አሁን ላይ ይሄ መንግስት ኃይልነቱን ለማስጠበቅ ወይም ህገ መንግስታዊ ጦር መሆኑን ለማሳመን አቅቶታል ብሏል። አገዛዙ ብርጋዴር ጀኔራል ምግበ ኃይለ ከፋኖ ኃይሎች ጋር ሆነው ወጉኝ ያሉት የትግራይ ክልል ምክትል ፕሬዚዳንት የሆኑት ሌተናል ጀኔራል ታደሰ ወረደ ወደ አብይ አህመድ አዲስ አበባ ቅኑበት በዛሬ ዕለት ነው። ጀኔራል ታደሰ ወረደ በዛሬው ዕለት ወደ አብይ አህመድ ሲያቀኑ የተስተዋሉ ሲሆን በሚቀጥለው ጊዜ ፕሬዝዳንት ሆነው ለመመረጥም ተዘጋጅተዋል የተባለው ከዚህ በፊት ምክትል ፕሬዝዳንት ሆነው አልሰሩም በሚል በዋና ፕሬዝዳንቱ አቶ ጌታቸው ረዳ ሲከሰሱ የቆዩትና የትግራይ ሰራዊት አመራር የሆኑት ወዲ ወረደ በዛሬው ዕለት ወደ አዲስ አበባ የሄዱ ሲሆን ከእሳቸው ጋር ምን ግንኙነት እንዳለው ባይታወቅም ይህ መግለጫ እሳቸው አዲስ አበባ ከደረሱ በኋላ መውጣቱ ብዙዎች እያነጋገረ ነው። ጀኔራል ታደሰ ወረደ ቀጣዩ የትግራይ ክልል ፕሬዝዳንት ይሆናሉ ተብሎ የሚጠበቅ ሲሆን ጊዜያዊ አስተዳደሩን እንደ አዲስ ለማደራጀት ምክክርና ውይይት እያደረግንን ነው ሲሉ ጠቅላይ ሚኒስትሩ ፓርላማ ከተናገሩ በኋላ ነው በድጋሜ ወደ አዲስ አበባ የመጡትም። በትግራይ ክልል ያሉ ወታደራዊ አመራሮች የህወሓትን አንደኛውን ወገን ወግነዋል ማለት የፌዴራል መንግስት ሲከስ የቆየ ሲሆን፣ ይህንን ክስም ሲያሰሙ ከነበሩት መካከል የትግራይ ክልል ጊዜያዊ አስተዳደር አመራሮች አንዱ ነበሩ። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የነበሩት ጀኔራል ታደሰ ወረደ ግን በመሀል ፕሬዝዳንት ለመሆን ራሳቸውን አዘጋጅተዋል። የተባለው በዚህ ጉዳይ ላይ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልና ሌሎችም ተስማምተዋል የተባለ ሲሆን የእሳቸው ምክትል ሆኖ ሊሾሙ የተዘጋጁት ደግሞ አለም ገብረዋድ መሆናቸውን ኢትዮ ኒውስ ከመረጃ ምንጮቿ አረጋግጣለች። አለም ገብረዋድ ከዚህ በፊት በተለያዩ የህዋት ግምገማዎች ላይ በሙሰኛነትና በሌብነት ሲከሰሱ የቆዩ ሲሆን አቶ ጌታቸው ረዳም አስተዳራቸው ስራ እንዳይሰራ አድርገዋል ከተባሉ የህዋት ፖሊት ቢሮ አመራር መካከል ቀዳሚው ናቸው። በአማራ ክልል የፋኖ ኃይሎች ያወጁት ዘመቻ አንድነት ተከትሎ በተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል። በጎጃም ፣ ሸዋ ፣ ወሎ እንዲሁም ጎንደር ቀጠናዎች በቀጥለው በዚህ ውጊያ የፋኖ ኃይሎች የአገዛዝ ጦር ካምፖችን ከማጥቃትና ከተሞችን ከመቆጣጠር ባሻገር ከፍተኛ ወታደራዊ አመራሮችን በውጊያ መገደላቸውንም አስታውቀዋል። ዘመቻው ተጠናቅሮ ይቀጥላል ሲሉም ነው የፋኖ ኃይሎች እየተናገሩ ያሉትም። በሰሜን ሸዋ ዞን ደብረ ብርሃን ከተማ አስተዳደር እትግ የጣይቱ ክፍለ ከተማ ባቄሎ የተባለ አካባቢ የሚገኘው የአገዛዝ ወታደራዊ ካምፕ በፋኖ ኃይሎች ጥቃት እንደተከፈተበት ኢትዮኒስ አረጋግጣለች መጋቢት 12/2017 ዓ ሰላማዊ በቀጠለው ዘመቻ አንድነት ሶስተኛ ቀን የአማራ ፋኖ በሸዋ ከሌሊቱ ስምንት ሰዓት ጀምሮ በአገዛዝ ጦር ካምፕ ላይ ጥቃት በመክፈት በርካታ ወታደሮችን መግደሉና ቀሪዎቹን ከካምፑ በማስለቀቅ ድል ማድረጉን አስታውቋል። በተያያዘም የአማራ ፋኖ በሸው አባላት በምንጃር በርህት ወረዳ ዋና ከተማ መተብላ ዘልቀው በመግባት የአገዛዝ ጦር አመራር አራት አጃቢዎችን ጨምሮ የአገዛዝ ወታደሮች ላይ ከባድ ጉዳት ማድረሳቸውን አረጋግጠዋል። በባሶና ወራና ወረዳ ደበሌና አካባቢ ሰፍሮ የሚነበረው የአገዛዝ ጦርም በፋኖ ኃይሎች ጥቃት እንደተፈጸመበት ለማወቅ ተችሏል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያዎች መቀጠላቸው ታውቋል ተጠናቋል። በቀጠናው ቡሬ፣ ዳሞት ቁጭና አለፋ ከተሞች በፋኖ ኃይሎች ቁጥጥር ስር ሲውሉም ቡሬ ከተማ ባህር ዳር መግቢያ አካባቢ ደግሞ ከ20 በላይ የአገዛዝ ጦር አባላት እርምጃ መውሰዱን የአማራ ፋኖ በጎጃም እወቁልኝ ብሏል። በተያያዘም ጃዊ መተከል ቀጠና ፓዊ ወረዳ መንደር 22 አካባቢ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የአካባቢ መረጃ ምንጮች ለኢትዮኒስ አረጋግጠዋል። አክለውም ፊኒዳ ገብርኤል አካባቢ ብቻ ከአስር በላይ ወታደሮች ሲገደሉ፣ በርካቶች ቆስለዋል ብሏል። በምስራቅ ጎጃም ዞን በሸብለበረንታ ወረዳ መርገጭ ከተማና በባሶ ሊበን ወረዳ የጁቤ ኮርክ ከተማ በተደረጉ ውጊያዎች በተመሳሳይ ሰራተኛ ሰብአዊና ቁሳዊ ጉዳት አስተናግዷል ሲሉ የአገዛዙን ጉዳት ገልጸዋል። በተመሳሳይ በወሎ ቀጠና መሀል ሳይንት ወረዳ በተደረገ ውጊያም በርካታ የአድማ ብተና ፖሊስና ሚኒሻ አባላት መገድላቸውን የፋኖ የመረጃ ምንጮች ተናግረዋል። በወረዳው መጀድና ወርቅ ማውጫ በተባሉ ሁለት ቦታዎች በተደረገው በዚህ ውጊያ ከተገደሉት በተጨማሪ በርካቶች መቁሰላቸው ታውቋል። በዚሁ በወሎ ቀጠና በዘመቻ አንድነት ውርጌሳም፣ ሊብሶም፣ ላሊበላም፣ ቆቦ፣ መቅደላና ሌሎች አካባቢዎች በሚገኙ የአገዛዙ ጦር ይዘታዎች በፋኖ ኃይሎች ጥቃት እንደተፈጸመባቸውም የኢትዮኒስ የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች ዘመቻ አንድነት በጎንደር ቀጠናም ቀጥሎ ውሏል። በዚህም በጎንደር ከተማ ጠዳ ክፍለ ከተማ የሚገኘው አገዛዝ ጦር በፋኖ ኃይሎች ከበባ ተደርጎበት ጥቃት እንደተከፈተበት የአማራ ፋኖ አንድነት በጎንደር አመራር ለኢትዮኒስ አረጋግጠዋል። መጋቢት 12 2017 ዓ ምት ምሽት በተከፈተ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ነው የተባለው። ውጊያው የአገዛዝ ጦር በነበረበት የጎንደር ዩኒቨርሲቲ ጠዳ ካምፓስ አካባቢ የበረታ ነው ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ዘመቻ አንድነት ካወጁ ጊዜ ጀምሮም በጎንደር ቀጠና ደንቢያ፣ አርማጮ፣ መተማ፣ አዲርቃይ፣ ወገራ፣ በለሳ፣ እብናት፣ ደራ፣ ፋርጣ፣ አዲስ ዘመን፣ ማክሰኝትና ሌሎች በርካታ አካባቢዎች ውጊያ መድረጋቸውን የአማራ ፋኖ አንድነት በጎንደር አስታውቋል። የምክር ቤት አባሉ ያለመከሰስ መብታቸው ሳይነሳም በወይዘሮ አዳነች አበቤ አስተዳደር መታሰራቸው ተገለጸ። በአዲስ አበባ ከተማ አስተዳደር ምክር ቤት አባል የሆኑት አቶ ይታያል ደጀኔ መጋቢት 12 2017 ዓ ም መታሰራቸው የኢትዮኒስ የመረጃ ምንጮች አረጋግጠዋል። የምክር ቤት አባሉ አቶ ይታያል ደጀኔ ቀደም ሲል የአዲስ ክፍለ ከተማ ዋና ስራ አስፈጻሚ፣ እንዲሁም የካ ክፍለ ከተማ ዋና ስራ አስፈጻሚ የነበሩ ሲሆን ከሁለት ዓመት በፊት በአማራ ማንነቱ ምክንያት በብልጽግናው አገዛዝ ከኃላፊነት ተነስቶ ቆይቷል፣ ሲሉ የመረጃ ምንጮች ተናግረዋል። አቶ ይታያል ደጀኔ ለጊዜው በምን ተጠርጥረው እንደታሰሩ የታወቀ ነገር የለም ተብሏል። ሌላኛው አዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር ላለፉት ሁለት ዓመታት ገደማ በእስር ላይ እንደሚገኙ የሚታወቅ ሲሆን ዶክተር ካሳም በተመሳሳይ ያለመከሰስ መብታቸው ሳይነሳ ታስረው ለወራት ከቆዩ በኋላ ነበር ምክር ቤት ያለመከሰስ መብታቸው እንዲነሳ ያደረገው። የከንቲባ አዳነች አበቤ አስተዳደር በምክር ቤቱ የተቃውሞ ድምፅ የሚያሰሙ አባላትን የብልጽግና አባላት እንኳን ቢሆኑ ከማሰር ወደ ኋላ እንደማይሉ አቶ ይታያል ደጀኔ ማሳያው ናቸው ሲሉ የመረጃ ምንጮቻችን አክለው ገልጸዋል። በብልጽግናው አገዛዝ የተለያዩ የምክር ቤት አባላት በፖለቲካ አመለካከታቸውና በአማራዊ ማነታቸው እንደታሰሩ የሚገልጹት አቶ ክርስቲያን ታደለም፣ አቶ ዮሐንስ ቦ ያለው፣ ዶክተር ካሳ ተሻገር አሁንም ድረስ በስር ላይ የሚገኙ ሲሆን በሰሞኑ የምክር ቤት ስብሰባ ላይ ጠቅላይ ሚኒስትሩን ያበሳጨ ነበር የተባለው ጥያቄ ያነሱት ዶክተር ደሳሌ ጫኔም ደግሞ ለወራት ታስረው በፌዴራል ፖሊስ ውስጥ ከቆዩ በኋላ መፈታታቸው ይታወሳል። ኤርትራም የኢትዮጵያ ፖለቲከኞች ከፊውዳል አስተሳሰብ አልተላቀቁም አለችም። በቅርብ ጊዜያት ውስጥ በቀይ ባህር ምክንያት ጉንተላ የበዛባት ኤርትራም አስተሳስባችሁ ፊውዳላዊ ነው፣ በተለይም ፖለቲከኞችና አመራሮች ይህ አለቀቃችሁም በማለት ለኢትዮጵያን ወንጅላለች። የኤርትራ ማስታወቂያ ሚኒስቴር ብዙ የኢትዮጵያ ፖለቲከኞችና ምሁራን ከፊውዳል አስተሳስብ የተላቀቁ አይመስለኝም ሲሉ ተችተዋል። ኢትዮጵያን እያፈረሳት ያለው የእነዚህ ፖለቲከኞችና ምሁራን የፊውዳል አስተሳስብ ነው የሚሉት ሚኒስቴሩም ያለፉት የኢትዮጵያ መንግስታት ውድቀት ዋና ምክንያት ከፊውዳላዊ የተስፋፊነት አስተሳስብ መገል አስተሳስብ ጋር የተያዘ ነው ሲሉ ገልጠዋል። የኢትዮጵያ ፖለቲከኞችና ምሁራን የባህር በር ለማግኘት በሐሰት ላይ የተመሠረተ የቀድሞ ታሪክ እንደሚጠቅሱ የገለጹት ሚኒስትሩም የሕዝብ ብዛትንና ኢኮኖሚያዊ ምክንያቶችን በተጨማሪም በሰበብነት ያቀርባሉ በማለት የአብይ አህመድን ሀሳቦች ተችተዋል። ከፕሪቶሪያ ስምነት ወዲህ ይህን ጉዳይ የኢትዮጵያ ፖለቲከኞችና ምሁራን ዋና አጀንዳ ሆኖ ብቅ ማለቱን ሚኒስትሩ አቶ የማነ ግብረ መስቀል አረጋግጠዋል። የወደብ ጉዳይ በዋናነት ኢኮኖሚያዊ ጉዳይ እንደሆነም ኢትዮጵያን፣ የኤርትራን፣ የጅቡቲን፣ የሱዳን፣ የሶማሊያና የኬንያ ወደቦችን ከመጠቀም የሚከለክላት እንደሌለና ለኢትዮጵያ ወደቡን አከራየት የማይፈልግ አገር እንደማይኖር የጠቀሱት የኤርትራ ማስታወቂያ ሚኒስቴር በመግለጫቸው ከዚህ ውጭ ኢትዮጵያ በወደብና በባህር በር ባለቤትነት ዙሪያም በዓለም አቀፍ ሕግ ምንም መብት የላትም በማለት መልሰዋል። የአብይ አህመድ አስተዳድር በትላንትናው እለት በፓርላማም ጠቅላይ ሚኒስትሩ እራሳቸው ከኤርትራ ጋር ውጊያ አልፈልግም ሲሉ ተደምጠው ነበር። አብይ አህመድ ውጊያ አልፈልግም ካሉ ውጊያ ይፈልጋሉ ማለት ነው ተብሎም በፖለቲካ የሚተረጎምላቸው ሲሆን የሚናገሩትና የሚሰሩት በተቃራኒ በመሆኑም በኤርትራውያን ዘንድ ሊወጉን ነው የሚል በግልጽ ቅስቀሳ እየተደረገ ይገኛል። አብይ ግን በትላንትና ሁለት እኛ የፈለግነው የቀይ ባህር መጠቀም ነው፣ አሁን ላይ 130 ሚሊዮን ህዝብ አለን፣ ይህን ህዝብ ደግሞ ዘግታችሁን ልትይዙ አይገባም፣ ኤርትራን የመውረር ፍላጎት የለንም ካሉ በኋላ መልሰው በዛው ንግግራቸው ለሁሉም ነገር ግን ሰራዊታችን ተዘጋጅቷል። ማንም ኃይል ሊያጠቃን አይችልም፣ የፈለግነውን እናደርጋለን ሲሉ መናገራቸውም ይታወሳል። አላይን አማርኛ የተሰኘው ሚዲያ በኢትዮጵያ ስራ ማቆሙ ተሰማ። ባለቤትነቱ የአረብ ኤምሬት ሲሆነው አላይን አማርኛም በአብይ አህመድ ግብዣ በአዲስ አበባ ቢሮ ከፍቶ ሲሰራ የቆየ ሲሆን ሰራተኞችን ለማሰናበት ቢሮውን ለመዝጋት ተዘጋጅቷል ተብሏል። ባለቤትነቱ የተባበሩት አረብ መሬቶች መንግስት የሆነው አላይን አማርኛም የበይነ መረብ የዜና ማሰራጫ ስራ ሊያቆም መሆኑም ከአዲስ አበባ ተሰምቷል። የብልጽግናን አገዛዝ ከድሮን እስከ ሚዲያም እንዲሁም ከቤተ መንግሥት የፊት መጥረጊያ ፎጣ አንስቶ እስከ ሀገሪቱ አጠቃላይ ፕሮጀክቶች የሚደግፈው የኤሚሬትስ መንግስት የሚዲያ አሰረጫጭቱን በብልጽግናው መንግስት ፍላጎትና መሰረት አድርጎ ቆይቷል። የዜና ማሰራጫው ታዲያ በአማርኛ ቋንቋ ዜናዎችንና ዘገባዎችን የሚያዘጋጅ ሲሆን የኢትዮጵያ ዘገባዎችን የቅጥር ውል ማቋረጡን ዘገባው አረጋግጧል። ዘጋቢዎቹ ስራቸውን እየሰሩ ባሉበት ወቅት ምንም አይነት ቅድመ ሁኔታ ማስጠንቂያ ሳይደርሳቸው በድንገት የስራ ውላቸው መቋረጡን የሚያመለክተው መልእክት በኢሜይል እንደደረሳቸውም ተሰምቷል። ተቋሙ የሰራተኞቹ ውል ያቋረጠው የአማርኛ ዜና አገልግሎቱን አቁመው የኢትዮጵያ ቢሮውን ዘግቶ ለመውጣት በማሰቡ ነው ተብሏል። አገዛዙ በተለያዩ ጊዜያት በርካታ ሚዲያዎችን የዘጋ ሲሆን ጋዜጠኞችንም ለእስርና ለስደት ዳርጓል። ይህ ያላይን ሚዲያም የተቋረጠው በምን ምክንያት እንደሆነ ግን በግልጽ አልተነገረም። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።